እናትና ልጅ በኑሐሚን ላይ ወርቁን እንደብቅባትና ኑሐሚን ሌባናስ ብላት በማለት ተመካከሉ ወርቁንም ወደ ሻንጣዋ በመውሰድም ደብቀችው። ኑሐሚን ይህንን ተደብቃ ትከታተል ነበረ። በኋላም ለአባትየው ወርቄ ተሰርቋል እያለችም እሪ ቆቆ ማለቷን ቀጥላለች። ለአቶ ለይኩንም ኑሐሚን በጣም የእናትና የልጅ ሲራ እንደሰለቻትም ትገልጻለች። እሺ ሻንጣዬ ይምጣና ይፈተሽልኝ ሆኖም ይህ ሻንጣ ቀረበናም ተፈተሽ። ነገር ግን ወርቁ እዛ ሻንጣ ውስጥ አልተገኘም ነበረ። አያችሁ አይደለ? እኔ የእናንተ ሴራ ገብቶኝ ቀድሜ ጠንቅቄ አውቄ ነበረ። የእናትና የልጅ ሴራ ግን ለምንድን ነው እየሚከተለኝ? ምን ባደረግኩ ነው? እያለችም እየተማረረች በጣም እያለቀሰች ነው። በሌላ በኩል ናሆሚና ፍቅረኛው አሁን ከቤተሰቦቹ ጋር የሚተዋወቁበት ቀኑ ደርሷል። ኑሐሚን ምግብ እንድታዘጋጅ ታዛለች። አንዳንዱ የምግብ አይነቶችን ማስተካከላ እየጠበቀች ነው። ሆኖም ናሆሚና አምራንም ወደ ቤት ተከስተዋል። ነገር ግን ከቤት ያልጠበቀችው ክስተት አጋጥሟታል። ማለትም ፍቅረኛዋ በናሆሚ ላይ ቺት የምታደርግበት ኤርሚ በሹፌርነት ተቀጥሮ ግቢያቸው ውስጥ ይገኛል። ገና በሩ ተንኳኩቶ እሱ ሲከፍታቸው እዚህ ደግሞ አንተነህ እንዴ ዘበኛ አለች። በጣም ተደናገጠች ተርበተበተችም። እሱም አው እንኳን በሰላም መጣችሁ፣ ከእንግዲህ በኋላ የእናንተም ሆነ የኤሚ ሹፌር ነኝ በማለት ራሱን ያስተዋውቃል። አምራን መደነባበር ግን ለናሆሚ ግራ ገብቶታል። ኤርሚ ወደዛ ቤት የተከሰተበት ምክንያት ኑሐሚን እዛ ቤት መገኘቷ ነበረ። ማለትም እሷን ለመቅረብ ጥሩ አጋጣሚ እንደሆነለት ስላሰበ በሹፌርነት እዛ ቤት ተቀጥሯል። ነገር ግን ኤሚ በፍቅር ስለምትፈልገው ኤርሚ እዛ ቤት መቀጠሩ ጥሩ አጋጣሚ የሆንላቸው ይመስላሉ። እሱ ግን ለራሱ ለማመቻቸት ሲፈልግ ነው። ኑሐሚን ክፍል 21 ምን አዲስ ነገር አለ? የባለፈው ክፍል ኤርሚ የኤሚን ስልክ እንደምንም ብሎ አምታቶ ተቀብሏታል። እሷ በፍቅር ስለመሰላትም በጣም ደስ ብሏት ነበረ። ነገር ግን እሱ ሁኔታዎችን እያመቻቸ ነው። እንግዲህ ኑሐሚን እየቀረብኩሽ ነው የእሷን ስልክ ተቀበልኩ ማለት አጋጣሚዎች ምቹ ይሆናሉ በማለትም ከራሱ ጋር ያስባል። ኑሐሚንም እዛ ቤት በእንግድነት ከተከሰተች ጊዜ ጀምሮ አሁን ታሪኳ ወደ ሰራተኝነት ተቀይሯል። እያንዳንዱ የቤት እቃዎች እያጸዳችና እያጠበች፣ ምግብ እያበሰለች ነው። ይህንን የተመለከቱት አቶ ለይኩን አንቺ በእንግድነት መጣሽ እንጂ እንዴት በሰራተኝነት ትሰሪያለች በማለት በጣም ይናድዳሉ። ሆኖም እንግዲህ ከዚህ በፊት የነበረችው ሰራተኛ ተባራ ነው እሷ ቦታውን ተክታ እየሰራች አለችው። ኖሃሚንም አረ እንደው ብሰራስ ምንም ችግር የለው እናትና ልጅ ባላሰቃዩኝ እንጂ ምነው ይህም ሆኖ በተሳካልኝ አለች። ብቻ ለአባቷ ስትልዛ ቤት ብዙ ነገር እያየች ነው። አቶ ለይኩንም ስለ አባቷ ያለውን የጤንነት ሁኔታ እየነገሯት ነበረ። ማለትም እንደተሻላቸው እና ከጥቂት ጊዜያት በኋላ ከሆስፒታል እንደሚወጣም ይነግሯታል። ይህን የሰማችው ኖሃሚን በጣም ትደስታለች። እንግዳውስ አባዬ ከሆስፒታል ይወጣና ከዛ በኋላ እሄዳለሁኝ። እኔ በዚህ ሁኔታ እዚህ ቤት መቀጠል በጣም ሰልችቶኛል አለቻቸው። አቶ ላይኩንም እነሱ እያሰቃያት እንደሆነም ይገባቸዋል። ከቢሯቸው ቁጭ ብለው ከናሆምም ጋር ይገናኛሉ። ናሆም አሁን ፍቅረኛዬን አምጥቼ ላስተዋውቅህ ነው በማለት ለአባቱ ይነግረዋል። አባቱም ያንተ ፍቅረኛማ በደንብ ተመርምራ ተበጥራ መታወቅ አለባት እንዲሁ ዝም ብላ ወደ ሕይወትህ የምትመጣበት አንዳችም ነገር የለም በማለት ብቻቸውን እያወሩ ነው። አምራንም የምትተዋወቅበት ቀን ስለደረሰላት በጣም ደስ ብሏታል። ራሷን ለመቀየር ብዙ ነገር እያደረገች ነው። ማለትም ከሱሰኛ ከአለባበስ ከብዙ ነገር ብቻ አሁን ስንገናኝ እንግዲህ የአበሻ ቀሚስ ልበሽና አባይን ጻዲቅ ጻዲቅ ተጫዋች ብሏታል። እሺ ያበሻ ቀሚስ መልበስ አለብኝ ግዴታ? አለችው የላትም ነበረ የግድ ዛንቀን መግዛት እንዳለባትም ይነግራታል። ኖም ግዴታ እንደሆነና ይህንን ያበሻ ቀሚስ ማዘጋጀት እንዳለባትም ይነግራታል። እሷም በሀሳቡ ተስማማች። ለማንኛውም አንተን ላለማጣት ስል ምንም ምለብሳለሁ አለች። የሚ ኤሚ በኖሃሚድ ላይ አሁንም ከባድ ሴራ እያሴረችባት ነው። የአንገት ሀብሏን አውጥታም አልጋው ላይ ያደረገችው ኑሐሚን ቤት እያጸዳች ሳለ ከአልጋው ላይ የተመለከተችውን ሀብል አንስታም ይህንኮ ለልደት ወይም ደግሞ ለምርቃት ተገዝቶላት ይሆናል ብቻ በጣም ያምራል አለች። ወደ አንገቷም ወስዳ ለካቸው። ብለካውስ ምን ዋጋ አለው? የሰው እንደው የሰው ነው አለች። ኤሚ ግን ስልኳን አስተካክላ እየቀረጸችና ቡሰጁ እንጂ ኪስሻ አስገቢው ወዘተረፈ እያለች ብቻ ኑሐሚንን ሌባ ለማስፋል የማታደርገው ጥረት የለም። ነገር ግን ኑሐሚን ሰብሰብ ባድርጋ ቁም ሳጥን ትከተዋለች። በዚህ የተናደደችው ኤሚ አይ አልተሳካልኝም፣ የሚፈለገው ውጤት አልመጣም አለች። ከእናቷ ጋራም ተመካከረች። ይህንን ወርቅ ወስጄ አልጋው ላይ ያስቀመጥኩት እሷ ግን ሰብሰብ ባድርጋ ቁም ሳጥን ከተተችው፣ አየሻ ይደላለች። ስለዚህ ኑሐሚን ሌባ አይደለችም ማለት ነው። እንደምንም ብለን ግን ሌባ ማስባል ይኖርብናል በማለትም እናትና ልጅ ይመካከራሉ። ከዛ ምን ማድረግ አለብኝ ያለች ሰጅና ፖርሷ ውስጥ ክተችው። አሁንም እሺ ፖርሷ ውስጥ አድርገዋለሁ በማለት እናትም በልጅቷ ድርጊት ችርስ ተባባሉ። በጣም የሚያሳዝነው ነገር ልጅቱን ወዳልሆነ ቦታ እየመራች ትገኛለች። እናት ሰው ልጁን የሆነ ጥፋት ሲያጠፋ ይቆጣል እንጂ፣ የኑሐሚን ጥላቻ ግን ከልክ አልፎባቸው በሷ ላይ ብዙ ነገር ያሴራሉ። ናሆሜ እናት ለአቶ ላይኩን አሁን ፍቅረኛውን አምጥቶ ሊያስተዋውቅ ስለሆነ ዝግጅቱን በደንብ ተስተካክሎ ይዘጋጅ፣ አንተም ለባፍስ ወዘ ተረፈ እያለች በጣም ተደስታ ነበረ። ሆኖም አቶ ላይኩን ግን እኔ የማላውቅ ማንነቷ ምን እንደሆነ በደንብ ሳልረዳ የናሆሜን ፍቅረኛ አልቀበልም በማለትም እየተናገረ ነበረ። እንዴት ደስ ሌሎች ሲገባ በዚህ ልክ ግን ማመን ጫጨጎ ትክክል አይመስለኝም በማለትም በጣም ተናደዱ። ኤርሚም ከኤሚ ጋራ ስልክ ይደዋወልና ነገሮችን ያመቻቻል። ማለትም ከዛ ቤት በሹፌርነት መቀጠር እንዳለበትና አሁን ስራ እየፈለገ እንደሆነም ይነግረዋል። ሚም በጣም ተደስታ ነበረ። ለአባቷ ስታግባባ የነበረው በጣም ጥሩ ልጅ ነው፣ በባለፈውም አድርሶኛል። እናም ይህ ወደፊት ሹፌሬ እሱ እንዲሆን እፈልጋለሁ አለች። አባትም እሺ በቃ ምርጫሽ ሆነለች በማለት የእሷን ሀሳብ ይቀበላሉ። ለመሆኑ መንጃ ፍቃድ አለህ አሉት። መንጃ ፍቃዱንም አውጥቶ አሳያቸው። የመኖሪያ አድራሻው የት እንደሆነም ጠየቁት። አንዲት ትንሽዬ የቤት ክራይ እየከፈለ እንደሚኖር ይገልጽላቸዋል። እሺ በቃ ከዚህ በኋላ ሰርቪስ ይሰጥ እና ግቢ ውስጥ ትኖራለህ ተባለ። በጣም ተደሰተ። እድሜም ከዛ ቤት በመምጣት ስራ ይጀምራል። አሁን ፍቅረኛው ሊያመጣ ስለሆነ ምግብ አስተካክለሻል ወይ በማለት ኖሃሚንን ይጠይቃታል። ኖሃሚም ያችን ልጅ ግን ምን ያህል ታምናታለህ በማለት ጠየቀችው። ምን ማለትሽ ነው ግን እያለም ተቆጣት። አሁን አንድ ባንድ የምታውቃቸውን ታሪኮች ልትናገር በሀሳብ ጭልጥ አለች። እንደዚህ የምትወዳትና የምትንሰፈሰፍላት ፍቅረኛ ምን ያህል ችት እያደረገችብህ እንደሆነ ግን ታውቃለህ? ብላ በሀሳቧ ጭልጥ ስትል ይህንን ብትናገር ደግሞ ከናሆሜ ሊከተላት የሚችለውን ጥፍ እያሰበችም ሳትናገር ቀረች። ሆኖም በሀሳብ መሄዷን አይቶ ናሆም ምን ሆነች ነው በሰላምች ነው ግን እያለም ከሄደችበት እንድትመለስ ያደርጋታል። አይ ምንም እሺ አንተን ለማስደሰት የማላደርገው ነገር የለም። ምግቦቹ ሁሉም በየአይነቱ ተስተካክለው ተቀምጠዋል አለችው። በጣም ተደሰተ። መልካምና አስተዋይ ልጅ ነሽ አለ፣ አመሰገናትም። በዝግጅታቸው ልብስ ቀይራ መቆየት እንዳለባትም ይነግራታል። ልብስ ቀየርኩ አልቀይርኩ እኔ እንደው ሰራተኛ ነኝ ደግሞም በዚህ ማንነት አላፍርበትም አለች። ሆኖም ናሆምም አሁን በቀጠሯቸው መሰረት አምራንን ወደ ቤት ያመጣታል። አምራን የአበሻ ቀሚስ ለብሳለች፣ በጣም ደስ አለው። እንዲህ ቆንጂዬና ውብ የሆነች ሴት ነው ያፈቀርኩት፣ በራሴም ተማመንኩ፣ ደስ አለኝ በማለት ያሞግሳታል። አምራን ተደስታ ሳትጨርስ ግን ወደ ቤት ስትመጣ ያልጠበቀችው ክስተት ኤርሚ ዘበኛ ሆኖ አገኘችው። የዚህ ቤት ዘበኛ አንተ ነህ? እንዲህ አለች፣ ተደነባበረች። እድሜም ዘበኛ ሳይሆን ሹፌር እንደሆነም ይነግራቸዋል። ኤሚንና እናንተን እንግዲህ ሹፌራችሁ እኔ ነኝ በማለት ገልጾላቸዋል። በሌላ በኩል እናትና ልጅ በኑሐሚን ላይ በአሴሩት ሴራ አሁን እሷን ሌባስ ብለው ከቤታቸው ለማባረር እቅዱ ያወጡ ቢሆንም ይህ እቅዳቸው ግን በፍጹም ሊሳካላቸው አልቻለም። ሚ የኑሐሚን ልብሶች እያንዳንዱ እያወጣች በታተነቻቸው፣ ወርቁ ግን ሊገኝ አልቻለም። የት ሄዳለች? እኔ ምናውቃለው አውቃለሁ ለማንኛውም ግን እናትና ልጅ ሴራችሁ ገብቶ የነበረ እኔ ሌባ ለማስባል ለማስፋል ሻንጣዬ ውስጥ ከትታችሁታለች አባቴ እኔ በጣም ተናደደ። እንዴት ግን በዚህ ልክ ክፋታችሁ ከምን የመነጨ ነው በማለት ልጃቸውን በጥፊ ይደረግሟታል። እንዲህ እርስ በርሳቸው ቃውጥ ይፈጥረው ሳለ አምራንና ናሆሜን ወደ ቤት ተከስተዋል። እንግዲህ በዚህ ግርግር መካከል ነበረ ግጥም ጥሞሱ እንግዲህ አምራን ስትመጣ ሰራተኛዋም ኖሃሚን ሆና ጠብቃታለች። ለማንኛውም እኔ እናንተ በትዳር ከተጋባን ጭራሽ ደግሞ የእኛ ምግብ ሰሪ ሆና መቀጠል የለባትም አሁንም እሷ ምግብ አብሳይ መሆኗ በጣም አናዶኛል እያለች ነበረ። አሁን የኖሃሚን ፈተና ድርብርብ እየሆኑ መጥተዋል። ማለትም የእናትና የልጅ ጥላቻ በዛ ላይ ተደምሮ ደግሞ አምራን ኖሃሚን እዛ ቤት እንድትኖር አትፈልግም። በዚህ ምክንያት እናትና ልጅ በኑሐሚን ላይ በሚያሰሩት ሴራ አብራ ነገሮችን እያጋጋለች ለኑሐሚን ፈተና ሆና የምትቀጥል ይሆናል ወይም ደግሞ ኑሐሚን እዛ ቤት ፈጥና መውጣት ይኖርባታል ብዬ አስባለሁኝ። ለዛሬው ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሌ አዲስ ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ በአክብሮት ጋብዝኳችሁ። ባይ ባይ።